ወይ ቅርታ ተባባሉ። ሳዲቅ መንገደኛ ነው፣ ልብሽ ይህን ያውቃለሁ። በላይ ብዙ ስማለ ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የእኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው ዛሬ እንግዲህ በአሌክስ ቻናል የመጣሁት ያው ቪዲዮን እንግዲህ አንተ ቀርጸህ ትሰጠዋለህ። ይሄ በሱ ቻናል ይሄ ቪዲዮ በሱ ቻናል እንዲጫን ስለፈለኩኝ ነው። እንዲጫን የፈለኩበት ምክንያት ደግሞ የራሴ ምክንያት ስላለኝ ሀሳቤም ስለሚያስኬድ ማለት ነው። ብዙዎቻችሁ ስለ ኢሳቅ ጤንነት ተጨንቃችሁ የጠየቃችሁ የነበራችሁ በጣም ነው ማመሰግነው። በጣም ደህና ነው፣ አሁን ይሻላል። ያው እሱም ጠንካራ ነው፣ ለበሽታው እጅ አልሰጠም። እኔም ከጎኑ አለው፣ እያበረታውስ ነው ግን ደግሞ እኔ ቅር ያለኝ ነገር አለ ምክንያቱም የሁሉ ነገር እየተፈጠረ ያለው በእኔ ምክንያት ነው እና አሌክስ እና ኢሳቅ ምንም የሚገናኙበት ነገር የለም ግን አሌክስ ትንሽ ስሜታዊ ሆኖ ኢሳቅን ያደረገው ነገር በእውነት እኔን አናዶኛል እና ኢሳቅ ላይ ደግሞ ለደረሰው ነገር የጥፋተኝነት ስሜት እየተሰማኝ ነው ሰው ዛሬ ምን አሰብኩኝ አንድ እንግዳ ይሳቅ ጋር ይዤለት አስቤያለሁ። ያ እንግዳ ደግሞ የሚሆነው አሌክስ ነው። አሌክስ ይቅርታ እንዲጠይቅ ይሳቅን እነግረዋለሁ አሁን። እና ይቅርታ የሚልበትን ቪዲዮ ደግሞ ለእናንተ እንዲቀርብ የፈለገው የእውነት ይቅርታ ከውስጡ እንደሆነ ለማሳየት ነው። በእሱ ቻናል የመጣሁት ሌላ ነገር ምናምን አይደለም። እና ያው አሌክስ ትንሽ ተናዳጅ ነው ምናምን ይሄ አላደል ሰውነት ሲኖራችሁ ደግሞ ከባድ ነው። ቶሎ ደማችሁ ፈላ ገንፈል ሲል ወደ ድብድብ ነው የምትሄዱት። እና አላደል ትንሽ ስሜታዊ ሆኖ ብዙ ያው ካሜራ እንኳን ቶሎ አቋረጠ እንጂ ከአቋረጠ በኋላ ብዙ ሰው ተሰብስቦ ምናምን በጣም እልህ ላይ ነበሩ። አሌክስም በጣም እልህኛ ልጅ ነው። እና በጣም በቃ ብቻ የዛን ቀን አልፈነዋል። ዛሬ ግን የመጣሁት ይሳቀን ይቅርታ እንጠይቀው ለአሌክስ ቤት ልጅ ለመሄድ ነው። ያው አሌክስ እሺ ይለኛል ብዬ ኤክስፔክት አድርጌ አልመጣሁም። እምቢ እንደሚለኝ ያውቃለሁ፣ ግን ደግሞ እንደማሳምነው ስለማውቅ ያው ትንሽ ሆዱ ያራራልኝ ብዬ ጠልዬ ነው የመጣሁት። ያው ከእኔም ጋር ጥሩ ላይ ስላልሆንን ባይዘወይ ከቪዲዮ ውጭ ተደዋውለንም አውርተን ምናምን አናቅም፣ እና ያው ቢያንስ ቢያንስ ግን እኔ የከፋኝ ነገር ምን እንደሆነ ታውቃላችሁ ደውሎ እንዴት ነው ምናምን ብሎ ለእሱም አልደወለም፣ ለእኔም ለካሜራማንም አልጠየቀም። እና ያ ነገር ደብሮኛል ማለት ምንም ቢሆን ምንም ቢያንስ ለእኔ ራሱ ደውሎ ፍቅር ደና ነው ተሻለው፣ ቅድም እኮ ትንሽ ስሜታዊ ሆኜ ይቅርታ ምናምን ቢል በጣም ደስተኛ ነበርኩኝ። እና ኖርማልም ነገር ነው ይቅርታ ቢለኝ ኢትስ ኦኬ። ምንም ተሸናፊ መሆን እኮ እንደውም ትልቅነት ነው። እና እኔ ባለፈው ደግሞ ለይቅርታ ነበር እንደ እውነቱ የሄድኩት፣ ግን ያው የአሌክስ መጀመሪያም በቃ የሆነ ነገር እንዲፈጠር አስቦነው የመጣው። አይ ቲንክ ኢሳቅ እንደሚኖር አላወቀም። እንግዲህ ግን በቃ አሌክስ ኢሳቅን ሲያየው ወደ መደባደብ አወራሩንም ካያችሁት ቶሎን የተቀየረው በቃ ይሄ ያለ አይደለም። መደባደብ ፈልጎ እንደመጣ አይነት ነገር ነው ያደረገው እና እኔ ለይቅርታ ነበር የጠራው ፌዛ ልትየምር ማለት ነው እና መጠየቅ የምፈልገው ሁለታችንን እንድጠየቅ ምናምን ነበር ያ ነገር እንዲፈጠር አልነበረም እና አሁንም በድጋሚ በጣም ይቅርታ ካስቀየምኩ እናንተንም ካስቀየምኳችሁ በጣም ይቅርታ ይቅርታ የሚያስብል ነገር ኖሮ እኮ አይደለም ግን ደግሞ በቃ ይቅርታ ማለት እንዳለብኝ ስለተሰማኝ ይሄ በመሀል ያለው ድብድብ ካታ ረብሻ እንዲቆም ስለፈለግኩኝ ነው ይቅርታ የምለው እንጂ ሌላ ነገር አይደለም። አሁን በድጋሚ ይቅርታ ቅርታ ደግሞ እናንተ እንደምትቀበሉኝ ባለሙሉ ተስፋ ነኝ። አሌክስ እንኳን ችግር የለም አሁን ሲመጣ ያው በቪዲዮ ማየት አይቀርም። አሁንም ሲመጣ እንግዲህ ማውራቴ ስለማይቀር ያው እሱም ከሰሞኑ ነገራቶች ደግሞ መለስ ብሎ የተረጋጋ ይመስለኛል ማለት እንደ ትላንትና እንደ ትላንት ወዲያው እንትን ሆኖ ኢነርጂ ያለው ይሄ ሞቅታ ያለው ንግግርና ንቀት ያለው ናምን ያለ አይመስለኝም። ብቻ ግን ያለው ነገር እንዳለ ሆኖ እናንተም ሰብስክራይብ አርጉ፣ ለዚህ ይሄ ቪዲዮስ ጀምሩት፣ ላይክ ሼር አርጉ፣ ሰብስክራይብ እያረጋችሁ ይሄንም ምርጥ ቤት እናሳድገው፣ የይቅርታ ቤት። ያው ዛሬ ይቅርታ አለ ግድ ነው። ያው ስሙ ስናነሳውም አሌክስነት መጥቷል። ያው ይሄ ኩስታራ ባህሪው አልለቀቀውም። እንግዲህ እኔ እንጃ ገና ሳይሆን ለምን እንደሆነ አላውቅም። ድንግጥ እላለሁ እሱ አይ የለም፣ እግዚአብሔር ይመስገን ደህና ነው ሁሉ። ተረጋግቻለሁ፣ ሰላም ነኝ። ባይዘበ ያንተ ቤት ነው ያለ፣ ነው ያንተ ቪዲዮ ነው እየሰራ ያለ። ነው ያ ሰላም ባላችሁና፣ ሰላም ሰላም፣ የኛ ውድ ፋሚሊዎች። የኔ ማለት አልችልም፣ ዘበልኝ አረ እንዳትል ለኛ ብቻ። ሰላም ሰላም፣ የኛ ፋሚሊዎች፣ እንዴት ናችሁ? በእያላችሁ በሰላማችሁ ይብዛልን። እኛ በጣም ደህና ነን፣ ደህና ነን። አይ የተፈጠረውን ነገር አይታችኋል ባለፈው እንግዲህ የተፈጠረው ነገር ተፈጥሯል። ምንም እንትን ምለው ነገር የለም። የተፈጠረው ነገር ተፈጥሯል ይቅርታ ነው የሚባለው። እኔ እጁ ብቻ አካል ጉዳተኛ ማድረግ ነበር የምፈልገው እሱ ብቻ ምንም ለምን ካሜራው ምናምን እንደ እኔ እንኳን አላዩት እንኳን አቆምከው ብዬሽ እያሞገስኩት ነበር። አይ፣ መቆም አልነበረበትም። ይቅርታ ብትል ምን ችግር አለው? ችግር እኮ አይደለም። ይቅርታ ምን ይጎዳሃል አንተ። እኔም ልንገርሽ አንድ ነገር አለ። የዛን ሰዓት እራሱ እንደዛ የሆንኩት በቃ ማለት እንደዛ በቃ የሆንኩት አንቺ ስላለች ነው። ገባሻ? እንደዛ ትግስተኛ እራሱ የሆንኩት ማለት እንደዛ። ቀጥቅጠ ምንም መቀጥቀጥ ምናምን የሚባል ነገር የለም። ምንም አልሆንም። የተጎዳ የተሰበረ ነገር የለውም። በቃ ትንሽ እጁ ተጎዳ ምናምን አይቼዋለሁ ምናምን። ምንም ኖርማል ነገር ነው። እኔ ከዛ በላይ ነበር እሱ ማድረግ የምፈልገው አስገብቶኛል በቃ ማነጋገሩ በጣም ነው የሚያስጠላው። ዲት ትክክል ነው እንዴ? እንደዛ ነው እንዴ ማናገር ያለበት? ጭራሽ ይቅርታ እኛን በለ ምንም ይለኛል። እኔ ምን አጥፍቼ ነው እናንተን ይቅርታ ማላችሁ እኮ? እኔስ ምን አጥፍቼ ነው ይቅርታ አልኩ? ለመሸነፍ ጓደኛነታችን። ኖርማሊ ከሱ ጋር ሆነሽ እኔ ጋር ታስመስለኝ ነበር ገባሽ አይደል? በቃ እኔ ጋር ብዙ ነገር ወደዛ ነገሮች መግባት አልፈልግም። ወደኋላ መመለስ አልፈልግም። ገባሽ አይደል? አሁን እኔ ባለፈው ነገር በቃ አሁን እኔ ረስቼዋለሁ። በቃ እኔ አሁን ሰላም በቃ ሰላም ነኝ አሁን። ማለት ትንሽም ቢሆን የዛን ሰዓት ተናድጄ ያን ነገሮች በሙሉ አድርጌያለሁ ግን አይጸጸተኝም። ምንም አልጸጸተኝም። እኔ እንኳን ደግ አደረኩ ነው ማለት። እንደውም ከዛ በላይ ማድረግ ነበር የምፈልገው። አንቺ ስለነበርሽ ነው የዛን ሰዓት እንደዛ። አንቺ እያለሽ ከዛ በኋላ ያን ነገር ትንሽ እንትን ብሎኛል ደብሮኛል። እኔ አንቺ ባትኖሪ ደስ ይለኝ ነበር ብቻ። ይተራሽ ለሰላም የሆነ ነገር ልታወሪ እኔ ዝም ብዬ ስሰማክ የሆነ ምታወራ እውነት እየመሰለኪውን አላውቅም። እኔ ምንም አላጠፋውም። አንተም ጋር ምንም አላስመስልኩም። አልነገርኩህም ማለት አንተ ጋር አስመስልሽ የሚባለው እኮ ፍቅረኛ እንደሌለኝ እንደሆነ ነገር ምናምን እንደዛ አይነት ነገር ባደርግ ነው። ግን ፍቅረኛ እንደሌለኝ በቃ ነው የምታውቀው። እንዳለኝ አልነገርኩም። ድብቅ ነሽ ልትለኝ ትችላለህ። ደብቄሃለሁ ግን አላስመሰልኩም። ለዛ ደግሞ በቃ እንደዛ ስለተሰማክ፣ ያስጠየምኩት ያልኩስ እኮ ለምንድን ነው አንቺ ውስጥ ለውስጥ ገባሻ? ምንም እኔ ጋር አሁን ምንድን ነበር አራክ አክትም ታርገ ነበር እንደ ሲንግል ምናምን ነበር ገባሻ? አሁን ፍቅረኛ እንዳለች ምናምን ከብዙ ነገሮች እንደለች እንደሌለች ነው ማቀው ከምታሳይ ነገሮች ከምናምን ከብዙ ነገር። ግን እኔ ድንገት ከሆነ ነገር ታየና ያ ነገር ታየና ያ ነገር ለማስተባበል ብለሽ ፍቅረኛ የተደበቀ ነገር ነው ትንሽ የቆየ ነገር ዛሬ እነግርሻለሁ እያልኩኝ የነበረ ነገር ነው ምናምን አልሽ። ምን ማለት ነው? ያ ነገር አስከፋ እንዳስከፋህ አወቅኩኝ። ሶሪ አልኩኝ አጥፍቼ ምናምን። እንኳን ያ ነገር እንዳስከፋህ ለምንድን ነው አንተን ደሞ ይቅርታ ጠይቅን እኛ፣ አንተ አንተ ነህ። ለምን እሱ አይጠይቀኝም? ለምን እሱ ይጠይቀሃል? ነው መጠየቅ አለበት። እንደ አንቺ ጋር እንደዛ የማረጉ አንዱ አካል ይበቃ ሁለታችሁ ማድረግ ጥፋት ያጠፋችሁት ሁለታችሁ ናችሁ። ይቅርታ መጠየቅ ያ ሁሉ አልፎ እኮ ጭራሽ አንተም ይቅርታ ጠይቅ ስትኝ ነው በጣም ኦቨር የሆንኩት እና ስሜታዊ የሆንኩት ትግስት ይህም የተፈታተኝ ነገር ያ ያ በጣም ነበር የምታናድደው። እኔ በጣም ወንድነቴን ተፈታትኖኛል። በቃ አነጋገሩ ትክክል አይደለም። ይቅርታ ጠይቅ ይለኛል። ይቅርታ የምጠይቀው ለምንድነው? ሱን ምን አረጋችሁ ይቅርታ የምጠይቃችሁ ምን አረኩኝ? እኔ ምን በደልኳችሁ ነው? ለዛ አነጋገርክ ነው ይቅርታ ጠይቀኝ ያለ ምን ኩይ የተለየ ነገር ወይም ደሞ የሚያስጠላ ነገር አልተናገርኳችሁ። ችግር የለም፣ እሺ፣ ያለፈው አልፏል። ብቻ አሁን እውነቱን ስነግርክ ማለት ነው አንተ እንደዚህ በቪዲዮ ይቅርታ መጠየቅ ከከበደ፣ እኔ የእውነት ቪዲዮ ይዤ የመጣሁት ያው ካሜራማን የመጣ ነው ሳጋ ሄደ ይቅርታ እንድጠይቀው ነው ሳቃይጄ እኔ ይቅርታዘኝ ማለት ነው አዎ እንዴ ልጅ እንደዛ አልጋ ላይ ካስተኛ በኋላ ምንም አይሰማህም እንዴ ማለት ቢያንስ ቢያንስ እኮ ማለት ነው ደውለህ ይሄ ፍቅር እንዴት ሆነልሽ ተሻለው ጎዳዎት ሶሪ ብትል በቂ ነው ማለት አንተ ግን ምንም ጭራሽ እንዳላጠፋ ጭራሽ አሁን ስለመድገም ታስባለህ እንደው አልወጣልኝም ምናምን እያልክ ማለት ነው ጎዳዎት ገና ከዛ በላይ ጎዳው ነበር አሁን ግን እንደዚህ አይነት አማርኛ ታይ። አቁም። ባለፈው የተጣላ ነው በዚህ ነው። በይቅርታ ይቅርታ በል አሁን ነው። ተሸነፍ። ምን ችግር አለው ኖርማል። ምን ይቅርታ በል ምን ይጎልብሃል? ይቅርታ ጀመር አይደለም። በቪዲዮ ለቤተሰብ ባለፈው በቃ ካስደበርኳችሁ ሶሪ ሄዳ አሁን አብረን እንሄዳለን። ይሳጋ ሶሪ ትላለህ። እሱ እንደምትመጣ አያቅም። እሱም ሊደብረው ይችላል። ኢትስ ኦኬ ግን፣ በቃ አንተ ይቅርታ ማለት አታውሪ። እኔ እኮ አልወጣልኝም አልወጣልኝም እያልኩሽ ነው። ገባሽ? አልወጣልኝም እያልኩሽ ጭራሽ ይቅርታ አገር እኔ አይደለም። እኔ ፍላጎቴ እንደዛ አይደለም እና የሆነ የቦክስ ውድድር ይዘጋጅላችሁ እንድትደባደቡ እንዲወጣለን ምንም የቦክስ ውድድር አይደለም። እኔ ገና እኮ ልጁን እኮ ፈልገዋለሁኝ አይደል ያማህል ዘለት በፊሮ እግሩን ሰብሬ ጥለዋለሁኝ አይደል ሲቃለት እኔ ላይ ሲሳደበው የነበረው ስድብ ነበረ፣ ገባችኋል በጣም በቀማየውን ነገር ሲናገር ነበረ።

እህት ወንድም ገሎብህ ሚስትህን ቀምቶብህ ምናምን ነው የሚመስለው። ያው ከዛ አይተናነስም እኮ ከዛ አይተናነስም እኮ። ለምን አታስታምሙም ነበር እንዴ? ለምን መጣሽ? አዎ ልመለስ ነው እኮ በዛው አንድ ላይ እንድንሄድ ነው። ምን አጥሚት ነው የሚሰራሽልኝ? ደጣ አጥሚት ያያት ማለት፣ እንደዚህ አይነት ስድብ እንድትሳደብ አልፈልግም። እሱ ማለት እሱ ባልኖረበት ስሙ ቢነሳ በቃ እኔ ይደብረኛል፣ የምር በተለይ ደግሞ እንደዚህ አንተ ዲስሪስፔክት ያረካው ያዋረድከው ምናምን ነገር እኔ ቃሉን ራሱ ተጠቃሚ ትንሽ አታፍሪም? ምን ይበይ እናንተ ኮናች ዲስሪስፔክት ያደርጋችሁ ይቅርታ ትሉኛላችሁ እየጠበኩኝ፣ እንደ ኖርማል ሰው ማለት አለባችሁ፣ ለዛ ነገር ማለት አለባችሁ። ለምን ከኔ እንደዛ ተደብቃችሁ እያስመሰላችሁ? ለአንቺ እሱ ደግሞ ዋና ዋና አካል ነው። ሁሉም ሰው እኮ ተደብቆ ነበር አይደል? በጣም ብዙ ነገር አለ በጣም ክሎዝ ነበር ማን ያወራው ነገር የለም ማናስባቸው ነገሮች የሉም ነበረ በዛ መልኩ አልነበረም እኔን እንደዛ ማለት የነበረብሽ ወይም ደግሞ ከኢሳ ጋር የነበረውን ግንኙነት በዛ መልኩ አልነበረ ማስረዳት የነበረብሽ እንደዛ ም ሆኖ እኮ ተቀብየውም ይቅርታ እንደዚህ እንደዚህ እንደዚህ እንደዚህ ስለሆነ ነው ትሉኛላችሁ ብዬ ስጠብቅ ከዛ በኋላ ደግሞ ተስማምተት በቃ ተነጋይ፣ ችግር የለም ብዬ ከዛ በኋላ ምሳ ምናምን እንበላለን ምናምን ያሰብኩት። እናንተ ግን ጭራሽ ቆበ ነው ድርጊት። ተናገር፣ አንተ እራሴ። እሱን ተይው፣ እሱ ምናምን አደረገ እንዴ? የሆነውን ነገር ያየው በአካል እሱ ነዋ፣ ከሁሉም በቀር እና እንዳለ እዛ የነበሩ ሰዎች ምናምን። አሁን ስገባ ራሱ እዚህ ማለት ነው በጣም እያዩኝ ነበር፣ ልጁ ተሻለው ወይ ምናምን፣ ያን ያህል ነበር። ገባ አንተ፣ ግን ጭራሽ ምንም እንዳላደረክ ምናምን አሃ ምናምን ይቅርታ ለመጠየቅ ምናምን መጣ ደደረከው ነው ያሉኝ ብዙ ሰዎች። ልንገርሽ አይደል፣ ስራው ሲጀምር እኔ ፊቱ ራሱ እኮ ያስታውቃል እኮ እኔ ቆይ ሲጀምር ሱሊ ጭራሽ በቃ የሚያበረታታ ሰው አለ ምንም የሚያበረታታ ራሴ ነኝ ራሴን ብራሴ ነው የሚያበረታታው ችግር እሱን እንድትሳደበው አልፈልግም እሱን በቃ ተሳደብክ እኔ ሰው እኔን እንደሰደብከኝ መቁጠር አለብን። ሰው እኔን እየሰደብከኝ ነው ማለት ነው። አሁን እኔ አንቺን አልተሳደብክም። የዛን ሰዓትም አንቺን አክብሬ ነው በጣም ብዙ ነገሮች ማድረግ አልቻልኩት፣ አንቺ ስላለሽ ነው ቦታው ላይ። አረ ክብሩ በቀር እኔ ላንቺ በጣም ክብር እንዳለኝ ይታያልሽ። ክብር እንደዛ ነው እንዴ? እንደዛ እንደዛ እያገላገልኩኝ እንደዛ ለሁለት እንዲደባልቃችሁ። በዛማ ባይሆን ድሮውማ ለእሱ የነበረው ነገር ላንቺ ነበር የሚሆኑ ገባሽ? እዛን ሰዓት የነበረው ነገር ላንች ነበር መሆን የነበረበት። ማለት አንቺ ነበር እንደዛ። አይ ምንም አላወራም እኮ ስላከበርኩሽ ነው፣ እንደዛ የተወኩት ገባሻል። ማለት ሴት ልጅ አልመታም እንጂ እኔ ነው

አሁን ለማንኛውም እሱ ለአንቺ ነበር የሚገባው። ያዱላ ምናምን ጭራሽ ልመታኝ ማስባል? ኧረ ታቂዋለሽ፣ ያው እንዳንቺ ስራምባ ቢሆን ካሮት ነበር መሬት ውስጥ መቅበር። ታቂዋለሽ፣ ታቂዋለሽ። ነው ነው ከበረ፣ እስቲ አንተ ወንድ ነህ

ወጣሻ ምትፈልጊ ነገር ማለት ነው። በሱ ጉዳይ ነገር ነገር በዚህ ልጅ ጉዳይ እኔ አታውሪኝ። ድምፁንም ፊቱንም ሁሉ ነገሩን ማየት ነው ያስጠላኝ። እኔ እሱ ልጅ ምንም ነገር አላይም። እሱ ልጅ በጄ ነው የሚጠፋው። ከሱና ከኔ መርጠሽ

ሰ ይህ እንደዚህ ይሻላል። የእናንተ ነገር የምሬ ነው። ከዚህ በላይ ሁ ባለ ከኔ ጋር መገናኘት አትፈልግም ማለት ነው የምትኝ ከሆነ በምንም ምክንያት በቃ እሱን ከኔ ካስበለጥ እሱን መርጠሽ አይደል? አሁንም እንደዚህ ቦታ የተለያየ ነው አውቃለሁ። እሱንማ ነው ቦቴንማ አውቃለሁ። ምንም ምክንያት ብቻ ነገር ደግሞ ሌላ ያጠፈውን ነገር የለም። ምንም ሊደብደብ ካልሞከረም እራስክ ነክ በግድ በቃ ጥፋ በቃ እኔ ብቻዬን ጥፋት ያጠፈውን ነገር የለም። ይቅርታ ተባባሉ። መንገደኛ ነው ልብሽ ይህን አውቃለሁ። በላይ ብዙ ስም አለው